የመሠረታዊ ድርጅቱ ሰብሳቢና የደቡብ ኢትዮጵያ ክልላዊ መንግስት ጸረ ሙስና ኮሚሽን ምክትል ኮሚሽነር አቶ አማኑኤል አብድላ በበዓሉ መክፈቻ ላይ እንደተናገሩት መጋቢት 24 ደካማ የሥራ ባህላችንን ማስወገድ የጀመርንበት ነው ብለዋል። ከቅርብ ጊዜ ወዲህ በሀገሪቱ የሐሳብ ልዩነትን እንደ ስጋት ሳይሆን እንደ ጸጋ በረከት ተቀብሎ የማስተናገድ ባህል መሠረት የተጣለበት ስለመሆኑም አስታውሰዋል። መጋቢት 24 ኋላ ቀር የፖለቲካ ባህላችንን አሽቀንጥረን በመጣል ደካማ የስራ ባህላችንን በጠንካራ እና በትጉ የስራ ባህል በመተካት ሁለንትና ብልጽግናን አልመን የተነሳንበት የመጀመሪያው ምዕራፍ ነው። ነጻና ገለልተኛ የዲሞክራሲ ተቋማትን ለመገንባት የተሰሩ ስራዎች የዲሞክራሲ ልምምዱ መሰረት እንዲጥል ዕድል ሰጥቷል ያሉት አቶ አማኑኤል ብልጽግና ፓርቲ ኅብረ ብሔራዊ አንድነቷን ያረጋገጠች ኢትዮጵያን ለመገንባት ከፍተኛ ጥረት ማካሄዱንም አንስተዋል። ነጻና ገለልተኛ የሆኑ የዲሞክራሲ ተቋማት ለመገንባት የተሰሩ ስራዎች ዲሞክራሲ እንዲያብብ ትልቅ ሚና ተጫውቷል። በሀገራችን አካታች የፖለቲካ ምህዳር እንዲፈጠር የተደረገበት ብሎም የዲሞክራሲ ምህዳርን ለማስፋት በተደረገው ጥረት ተጨባጭ ውጤት ስለመመዝገቡም ተናግረዋል። ከተሞችን ለዜጎች ምቹና ጽዱ ይሆኑ ዘንድ ከሚታወቁበት ድህነትና ማቅ በማላቀቅ ለዜጎች የሚመጥን መሠረተ ልማት ያላቸው ከተሞች እንዲፈጠሩ ተደርጓልም ብለዋል። ከተሞቻችን ከሚታወቅበት ድህነትና ኋላ ቀርነት እና ለልብሮ ምቹ ካልሆነበት ዛሬ ላይ ከተሞቻችን ጽዱ ውብና ማራኪ ለዜጎች የሚመጥን መሰረተ ልማት ያላቸው ከተሞች እንዲፈጠሩ በማድረግ ለአፍሪካና ለዓለም ታላቅና ገናና ሕዝብ መሆናችንን እያስመሰከርን እንገኛለን። በዲፕሎማሲ ረገድ የተመዘገቡ ድሎች የዜጎቻችንንና የሀገራችንን ክብር የሚያስጠብቅ መሆኑን የጠቀሱት ምክትል ኮሚሽነሩም በዚህም ለጎረቤት ሀገራት ቅድሚያ የሚሰጥ ብሎም ብሔራዊ ጥቅማችንን የሚያስጠብቅ እንዲሆን ተሰርቷልም ብለዋል። በመድረኩ ላይ የተሳተፉ አንዳንድ አስተያየት ሰጪዎች በበኩላቸው በባለፉት ሰባት ዓመታት ጉዞ በርካታ ሀገራዊ ስኬቶች የተመዘገቡ ስለመሆናቸውም አንስተዋል። የውጭ ጉዳይ ፖሊሲ እንደ ሀገር ሲቀረጽ ዜጋ ተኮር የሆነ ዲፕሎማሲያዊ ስርዓትን ለመከተል ነው የተጀመረው። በዛው መልክም ዘርፈ ብዙ ውጤቶች የተገኙበት ነው። በመጀመሪያ ደረጃ ያየ ነው ዜጎቻችን በውጭ ሀገር በተለያየ ሁኔታ የነበሩትን በመጀመሪያው ክቡር ጠቅላይ ሚኒስትራችን አንድ ላይ ተሳፍረ ወደ ሀገር እንዲገቡ ከማድረግ ጀምሮ የዜጎችን ክብር በሚያሳይ መልክ የተጀመረበት አግባብ ነበር እጅግ በጣም ጥሩ የሚባል ጅምሮች የታየበት ነው። ህዳሴ ግድብ ለሀገራችን ትልቅ ሀብት ነው ተብሎ ይገመታል። የተጀመረውም በጣም ረዥም ጊዜ ነው። የለውጡ መንግስት ከመጣ በኋላ ብዙ መቀረፍ ያለባቸው ነገሮች ተቀርፈው የተሰበሰቡ ገንዘቦች ጥቅም ላይ መዋል አለባቸው። ብዙ የተበላሹ ነገሮች ነበሩ እና እነሱን አግሎ በማውጣት የተለያዩ ስራዎችን ቴክኒካል ተጠምቆ የተለያዩ ስራዎችን በመስራት እንግዲህ ለአሁኑ ለትሩፋት ደርሷል የሚል ለደቡብ ቴሌቪዥን ለተጠናቀረው ዘገባ በኃይሉ ሙሉጌታ ነኝ ከአርባ ምንጭ